ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት በብሬስ እና በኢንቪዝብል አላይነር መካከል ያሉ ልዩነቶች ምንድናቸው? የትኛው በፍጥነት የሚፈለገውን ውጤት ያስገኛል? ምን አይነት ስሜት አላቸው? የገንዘቡ ወይም ደግሞ የወጪው ሁኔታ ምን ይመስላል? በዚህ ዝግጅት ነግራችኋለሁ። ኢንቪዝብል አላይነር ወይም ደግሞ ብሬስ የተለያዩ ዲቫይሶችን የሚጠቀሙት ብሬስ ምንለው በአብዛኛው ጥርስ ላይ ተለጣፊ የሆኑ በተለያየ በማጣበቂያ ዘዴ በመጠቀም በብረት ወይም ደግሞ በሴራሚክ ብራኬቶች ጥርስ ላይ በመለጠፍ እንዲሁም ደግሞ አግድም የተለያዩ ሽቦዎችን በመጠቀም እንደዚሁም ደግሞ የተለያዩ ፕላስቲኮችን በመጠቀም ጥርስን በሚፈለገው እንቅስቃሴ የሚፈለገውን ውጤት ከተወሰነ ጊዜ በኋላ ማስገኘት ነው። ኢንቪዝብል አላይነር ግን ጥርሳችንን ስካን እንደረጋለን ወይም ደግሞ እንደ ፎቶ ይነሳና በስሪዲ ኮንቨርተር ወይም ደግሞ በሶፍትዌር ዲዛይን ተደርጎ ያ እስካን የተደረገው ጥርሳችን ወደ ኮምፒውተር ገብቶ በሶፍትዌር አማካኝነት የሚፈለገውን ስሪዲ ሞዴል ወይም ደግሞ ፕላስቲክ የተለያዩ ጥርስ ላይ የሚገቡ ማቴሪያሎችን ወይም ደግሞ በፕላስቲክ የሚሰሩ ትሬዎችን ማምረት ማለት ነው። ይሄ ከፍተኛ የሆነ ቴክኖሎጂ የሚጠቀም ዘዴ ነው። በተለይ ኢንቪዝብል አላይነር ወይም ደግሞ ክሊር አላይነር የምንላቸው ከፍተኛ የሆነ ማን ፓወር እንደዚሁም ደግሞ ከፍተኛ የሆነ ቴክኖሎጂ፣ እንደዚሁም ደግሞ ከፍተኛ የሆነ ሶፍትዌር ይጠቀማል። እንደዚሁም ደግሞ በጣም ፕሪሳይዝ የሆነ በጣም ዲቴይልድ የሆነ እንቅስቃሴዎች ነው ጥርሶች የሚያደረጉት። እንደዚሁም ደግሞ እያንዳንዱ ሰው የየራሱ የሆነ ስካን ተደርጎ በራሱ ጥርስ ሞዴል ወይም ደግሞ በራሱ ጥርስ ቅርጽ፣ ቁመት እንዲሁም ደግሞ በጥርስ ልክ የሚሰራ ፕላስቲክ ትሬዎች ናቸው። እነዚህ ትሬዎች ጥርስ ላይ በየሁለት ሳምንቱ የሚገቡ ወይም ደግሞ የሚቀየሩ ናቸው። እነዚህ ፕላስቲኮች ናቸው ጥርስን ወደሚፈለገው እንቅስቃሴ የሚያመጡት። ይህንን ስለ ሁለቱ ልዩነት ካልኩኝ የትኛው የብሬስ ህክምና በፍጥነት ወይም ደግሞ በጣም ፈጣን በሆነ መልኩ ውጤት ያስገኛል የሚለውን ደግሞ ማየት አለብን። ኢንቪዚብል አላይነር ወይም ደግሞ የማይታይ ብሬስ በጣም ትንንሽ የሆኑ ኬዞችን ወይም ደግሞ አቭሬጅ የሆኑ ኬዞችን በጣም በፍጥነት ነው የሚጨርሰው። ነገር ግን በጣም ውስብስብ የሆኑ በተለይ ጥርስ መንቀል ያለባቸው ፕሮሲጀሮች ወይም ደግሞ የብሬስ ህክምናዎች በብሬስ ህክምና በጣም ፈጣን ናቸው። ምክንያቱም ጥርስ ከተነቀለ በኋላ ወይም ደግሞ የብሬስ ህክምናው ጥርስ መንቀል የሚፈልግ ከሆነ ክፍተት አለ ወይም ደግሞ ቦታ አለ። እዚህ ቦታ ላይ የብሬስ ወይም ደግሞ ብራኬቶቹን በመጠቀም እንደዚሁም ደግሞ የተለያዩ የምንጠቀማቸውን ዲቫይሶች በመጠቀም ጥርሱም በፍጥነት በማንቀሳቀስ የሚፈለገውን ውጤት ማስገኘት ይቻላል። ነገር ግን እንደ አጠቃላይ የብሬስ ህክምና ላይ በጣም ፈጣን ለውጥ እንደዚሁም ደግሞ በጣም ዲቴይል የሆኑ ዲቴይል ስንል በተለይ የጥርስ አቋቋም፣ ክፍተቶችን፣ ንኪኪዎችን በሙሉ በጣም በሚገባ ሁኔታ በማስተካከል ኢንቪዝብል አላይነር ወይም ደግሞ ክሊር አላይነር ይበልጣል። ሌላው ደግሞ ክፍያው ነው። የኢንቪዝብል አላይነር ክፍያ ይበልጣል ወይስ ደግሞ የብሬስ ህክምና ክፍያ ይበልጣል የሚለውም ሰዎች ማወቅ የሚፈልጉት ኤሪያ ነው። ኢንቪዝብል አላይነር ቅድም እንዳልኳችሁ ብዙ የሚፈልጋቸው ቴክኖሎጂዎች አሉ። ስካነር ሊኖር ይችላል። ስካን ማድረጉ ራሱን የቻለ ቴክኖሎጂ ነው። እንደዚሁም ደግሞ ይሄ ፕላስቲክ ወይም ደግሞ ትሬዎቹ ፕሮሰስ የሚደረጉበት ፋብሪካ ራሱን የቻለ ነው። የተለያዩ ሶፍትዌሮች ለዚህ ግብዓት ይውላሉ። እንደዚሁም ደግሞ የሚጠቀማቸው ሰዎች ወይም ደግሞ ዲዛይን ለማድረግ የሚጠቀማቸው ሰዎች ክፍያ ይጠይቃሉ። ስለዚህ ኢንቪዝብል አላይነር ወይም ደግሞ ክሊር አላይነር ከብሬስ ህክምና ከፍተኛ ዋጋ ምናልባትም ዘጠና ከመቶ ወይም ደግሞ ሰማንያ ከመቶ የሚሆን ጭማሪ ከዛኛው የብሬስ ህክምና አንጻር ሊኖረው ይችላል። ይሄ እንደየክሊኒኩ ልዩነት ሊኖረው ይችላል። ነገር ግን የብሬስ ህክምና ከኢንቪዚብል አንላይነር አንጻር ስንወስደው ርካሽ ወይም ደግሞ የተሻለ የክፍያ አማራጭ ነው። ስለዚህ ደግሞ የብሬስ ህክምናውን ዲስኮንፈርት ያለው ወይም ምቾት የሌለው ወይስ ደግሞ ኢንቪዝብል ላይነር ነው የሚለውን ደግሞ ማየት አለብን። በተለይ የመጀመሪያ ጊዜ ብሬስ ወይም ደግሞ ብራኬቶች ጥርስ ላይ እንደተለጠፉ በጣም ታካሚዎች ከንፈራቸውን በማንቀሳቀስ በተለይ በውስጥ በኩል በከንፈራቸው በውስጥ በኩል ማለት ነው ዲስኮንፈርት ወይም ደግሞ ጥሩ ያልሆነ ስሜት ሊሰማቸው ይችላል። ይሄን ነገር ግን በጊዜ ሂደት እየለመዱት ይሄዳሉ። ይሄ በየብሬስ ወይም ደግሞ ኢንቪዚብል አላይነር ስንቀይር ወይም ደግሞ በየሁለት ሳምንቱ እንደምናደርገው የተወሰነ ዲስኮንፈርት አይመጣም። አንዴ ብራኬቱ ከተጣበቀ በኋላ ዲስኮንፈርቱ ታካሚው ከለመደ በኋላ ከዛ በኋላ በየጊዜው የምናጠብቀው ወይም ደግሞ በየጊዜው ዲስኮንፈርት የምንፈጥረው ነገር ላይኖር ይችላል። ነገር ግን በኢንቪዚብል አላይነር ጊዜ በየሁለት ሳምንቱ አላይነሮቹ ወይም ደግሞ ፕላስቲኮቹ ይቀየራሉ። እነዚህ ፕላስቲኮች አዳዲስ ዲዛይን ያላቸው ምክንያቱም ጥርሱ ወደሚፈለግበት እንቅስቃሴ ለማምጣት ለምሳሌ፣ ፍንጭት ከሆነ በፊት የነበረው የኢንቪዝብል አላይነር ወይም ደግሞ ክሊር አላይነር ክፍተት እየቀነሰ ነው የሚሄደው። ስለዚህ ጥርሱን በጣም የመጎተት ወይም ደግሞ የመሳብ አዝማሚያ ስለሚኖረው የተወሰነ ዲስኮንፈርት ወይም ደግሞ ስሜት ሊኖሩ ይችላል። ይሄን ግን በአብዛኛው ታካሚዎች በተለይ የሚለምዱት ነው። ይህንን በተለይ እንደዚህ ዲስኮንፈርት እንዳይኖራቸው ታካሚዎች ኢንቪዝብል ወይም ደግሞ ክሊር አላይነር ሲያደርጉ በጣም የሚያስቸግራቸው ከሆነ እንደዚሁም ደግሞ ፈጣን ለውጥ እንዲያመጣ ሁል ጊዜ ክሊር አላይነሮቹ ሲቀየሩ ማታ ማታ ቢሆኑ በጣም የተሻለ ለውጥ ያመጣል።